ወረደ ብቸኛ የብልፅግና ሴል ይዞ ትግራይ ቁጭ ብሎ እየበጠበጠ ያለ ሰው ነው። በግልጽ እየበጠበጠ ያለ ቲዲኤፍ ልቅም ቃሚ ነው ብሎታል። ሰሞኑ ሕወሓት ስብሰባ ላይ እኔ አሰግጨ ነው ምነግር ይሄ ልቅም ቃሚ ነው። ቲዲኤፍ ኮ ሰራዊት አይደለም ብሎታል። ውሸት ነው፣ ስም አጥፋት ነው የሚል ካለ የሕወሓት ማዕከላዊ ኮሚቴ ሰዎችን ይጠይቅ። እኔ በዚያ አልጠለጠልም እኔ በእንደዚህ ስም ማጥፋት አልጠረጠርም። እንደዛ ኤሬራይ ብሎታል። ቲዲፍ ኤሬራይ ብሎታል። ስም ማጥፋት ከሆነ መጣበታሉ ይላል ወድ ወረደ። ሌሊት ሁላ እያለመ ሃያ አራት ሰዓት ሙሉ ተንኮል እያሰበ ትግራይን ድምጥ ማጡን እያጠፋለት ነው፣ ድምጥ ማጡን። ኤሬራይ ማለት ልቅምቃሚ ነው ብሎታል። ሰሞኑን የሕወሓት ስብሰባ ህዝብ ነፃ ወጣለሁ ብሎ ነው። አሁን ፋኖ የአማራን ህዝብ ነፃ ወጣለሁ ብሎ ነው። የአማራን ህዝብ ግን በፋኖ ልክ የጎዳው የለም። በኑሮ ውድነት የአማራ ህዝብ ተመቷል። ምክንያቱም መንገድ ይዘጋሉ በወሊድ ምክንያት ይሄ ብቻ አይደለም። እግዚአብሔር አይቅ ነው ቀንቶት ስልጣን ከያዘ የአማራ ናሽናሊዝም እግዚአብሔር አይቅ ነው ቀንቶት ስልጣን ከያዘ የአማራ ናሽናሊዝም የሂትለርን የሚመስለው ፋሽዝም ነው። እዚህ ሀገር የሚቆለጡ ናሽናሊዝም ሁሉ ዴስቲኔሽኑ ፋሽዝም ነው። ነገር ግን ክፉን ይከልክልና የአማራ ናሽናሊስቶች ልክ ወያኔ ስልጣን እንደያዘው ስልጣን ቢይዙ በቃ እነዚህ ቆሻሾች እነዚህ ምን እኔ ብለንትሊ ነው ዛሬ የምናገረው ይሄ ወላሞ ሻንቅላ ምናምን የሚሏቸው ይህ ከሀገር የሚያባርሩ ነው የሚመስለኝ። ወይም እንትን ክሬማቶሪየም ምናምን አዘጋጅተው ልክ ሂትለር እንዳደረገው በጋዝ ቼምበር ምናምን ከመጨረሻ ይመለሱ የአማራ ናሽናሊዝም የምትለው በዚህ ደረጃ የህብረተሰቡ የራሱ የአማራው ሰፊ ጠላት እንደገና ደግሞ የሚያጋጩት የኦሮሞና የሌሎች ብሔር ብሔረሰቦች ህዝቦች ጠላት የአማራ ናሽናሊስት ፖለቲሽያንስ እና ኢሊት ምሁራን የሚባሉት ምሁራ አላቸው ኮታንኮት እነሱ ናቸው ስለዚህ አሁን ወደ ጥያቄ ስመለስ የአማራ ብሔርተኝነት የሚባል የለም

በሶስት ኤፕሶድ ሞቷል እስካሁን ብዬ አምናለሁ መጀመሪያ ፕሬዚደንት ጌታቸው በሶስት ኤፕሶድ ሞቷል እስካሁን ብዬ አምናለሁ መጀመሪያ ፕሬዚደንት ሆኖ ህወሓትን ራሱ ያመነውን ነገር ነው። ህወሓትን ከድል ሲያደርግ የትግራይን እድሎች በመግደን የራሱን የፖለቲካ ፐርሰናሊቲ ገሏል። ሁለተኛ አዲስ አበባ መጥቶ የሆነ አይነት ሙቭመንት ፈጥሮ ርስ የሆነ ነገር አድርጎ ወይ ደግሞ ካልሆነም ከዛ ዞር ብሎ መጽሐፍ ጽፎ እውነቱን ለህዝብ አሳውቆ ህዝብ በጎ ማድረግ ሲገባው ያንን ኮምፕሊትሊ አጥፍቶ አዲስ አበባ ላይ ሄዶ ሞቷል። ሶስተኛ አሁን ደግሞ ለንደን ሄዶ በመዲሃሰን የአመክኒው እጆች ሌላ ሶስተኛ የሞት ኤፕሶዱን ጌታቸው እዚህ ላይ ምን እያደ ነው? አብይ አህመድ ጀመካ የተፈጽሟሉ ሲለው ፖለቲከኝነቱን ታጋኝነቱን እና ሰለባነቱን ደምስሶ ለጥያቄ ወደ ርካሽ ምላሽ ሲል ወደ ህግ ባረመቱ ለመሸምጋቅ ይሞክራል። የገጠመው ግን ሌላ ሰው ሳይሆን መዲ ሀሰን ቴዲ የሚባለው አንዴ ስዬ ስዩም ተሾሞ ወንድማችን እንድነው እንድነው እያለ ይሄ ቴዲ የሚባለው ልጅ በጣም አስቸግረውና፣ ቴዲ ኢትዮጵያ እንድትሆናለች እንድትሆናለች እያልከው ኢትዮጵያም እያሸነፈች ትቀጥላለች አንተም ያልከው ነገር ሁሉ ሳይሳካ አንተም አይነ ስውር ሆነ ትቀጥላለህ። ኢትዮጵያም ድል እያደረገ ትቀጥላለህ። ምንም የሚቀየር ነገር የለም ያለውን ነገር እዚህ ጋ ማስታወስ ፈልጋለሁ። እና ማሸነፍ የምንችልበትን አካሄድ መከተል አለብን የሚል ዘዬ ሲከተል ግን ጌታቸው ሙቷል ይሞታል። መሞት ማለት ምንድን ነው? ጀግና ማለት ምንድን ነው? ባንዳ ማለት ምንድን ነው? ከሃዲ ማለት ምንድን ዓይነ ስጉር ማለት ምንድን ነው? አንገት አልባነት፣ ጭንቅላት አልባነት ወይም አንገት አልባነትና ራስ የሌላቸው ትውልዶች የሚሆኑት ምንድን ነው? እና ይልጅ ትንንሽ ቅድም ላይ የላኩት አውቄ ነው። ቅድም ላይ ክሊፕ ያደረኩት ቪዲዮ አለ መቶ ሰው እንዳላየው አይቻዋል። አየው? እኔ ግዴታዬን ተወጥጃለሁ። ከሱ አንጻር ላይ እዛ ላይ ትንንሽ ህዋት ወደ ትንንሽ ሻቢያነት እየተቀየረ ሻቢያ ኤርትራዊ ሆኖ አስከሬኑ ከሞተ በኋላ ወደ ኤርትራ ሲገባ ግብር ይጠይቃል ለሞቱ ሰዎች። እሱን የሚመስል ድርጊት ነው ወያኔ እየፈጸመ ያለ። ይሄ ልጅ የሚቃየውን ቅዠት ትይዩት። ልጁ የሚይዘው የሚጨብጠው ቢያጣም አትደነቁ በወያኔ ውዳቂነት በወያኔ የሽንት ጨርቅ ሆነው የወያኔያዊ እሳቤን በየትኛውም ሰፈር አማራ ክልልም፣ ኦሮሚያ ክልል በየትኛውም ነገር አስጠጓቸው፣ ብቻ ከወያኔ በታች ከሕወሓት በታች ሆነው የእሱ ቆሻሻ መጥረጊያ የሆኑና የእሱን ትርፍራፊ የሚቃርሙ ሰዎች እንደነሱ ማፈሪያም፣ እንደነሱ ወራዳም፣ እንደነሱ ቆሻሻም የለም ሰው ምንም ያህል ቢፈራገጡ፣ እኛ ንጹህ ከሆንን ከቻልን እነሱ ማዳን ካልቻልንም እስከ ቆሻሻቸው እንዲጠፉ ማድረግ እንጂ ከዚህ ባሻገር ማሰብ አይገባም። መደመርና ጥምዶ ስንት ሰው ገብቶታል? መደመር ጠቅላይ ሚኒስትሩ መደመር ሲል ሻቢያና ህዋት ጥምዶ ይላል። አላማው አንድ ነው። በመደመር ያለንን ሀብት ያለንን እውቀት ያለንን ማንኛውም መልካም ነገር አብረን ሰብስበን በጋራ አብሮነት የጎደለውን እየሞላን ሀገር እናሻገር፣ የተብላሸውን እናስተካክል፣ አብረን እንቁም። የተጠቃ ነው የተወጋ ነው በዛ መልኩ ስለሆነ እሱን ነገር ለመመከት የሚያስችል አቋቋም እንቁም በመደመር የሚል ሳቤ ነው። በዛኛው ጽንፍ ደግሞ የምንመጣ ጥምዶ ሻቢያ፣ ህወሓት፣ ፋኖ፣ ሸኒ የሚባሉ የጥፋት ኃይሎች ሁሉ አብረን ተሰብስበን ኢትዮጵያንና ኢትዮጵያዊነትን ለማፍረስና ለማበላሸት ለጥፋትና መጠፋፋት ለሽብርና ለረከሰ ለነውር በውስጥ ለውስጥ ስንሰራው የነበረውን የቆሸሸ ነገር በአደባባይ ጥምዶ በሚባለው ነገር ተጠምደን እንስራ ነው። ያኛው ለሀይር ኦር ለመልካም ነገር ሲሆን ይሄኛው ደግሞ ለሸር ወይም ለሀራም እንጣመር። ጥምዶ ለጥፋት መደመር ለልማት አንድ አይነት መደመርን በተግባር ዌቢናር ወይም ይሄ የቨርቹዋል ስብሰባ ሁሉ ያደረጉ ሰዎች ብታገናኟቸው የማይገናኙ ኦር አብረው የማይቆሙ ሰ ሀያ ስምንት በመቶ ወይም በአካል ጉዳተኝነት አንደኛ ስለሆነች የትግራይ ክልል የአካል ጉዳተኞች በዓል እዛ እንዲከበር ተባለ። ይሄ ጉዳይ አልበቃው ተብሎ ጥምዶ ተፈጥሮ ሌላ ጦርነት እየታወጀ ዛሬም አእምሮና ምናምናቸው እየተጓደለባቸው ሆድ እና መረገጥ ክብራቸው የሆኑ ነውረኞች ሀያ ስምንት ከመቶ የነበረው አምሳ በመቶ ለማድረግ ነው ያ ያለፈው የማይቆጨው በሂውማን ዌቭ በህዝብ ማህበር የሚመራ ድልድይ ሰብሮ አየር ማረፊያ አውድሞ የሀገሪቱን ቀይ መስመር መከላከያ ሰራዊትን በዛ ልክ ጭካኔ እንትን ብሎ የፌዴራል ፖሊስ አባላትን ጡት ቆርጦ በቤት ውስጥ በእሳት አቃጥሎ ያ ሰቆቃ የማይሰማን ሰዎች እኮ በቁማችን እሳት ቢበላን ይገባን። ሰሜን እዚህ ላይ የደረሰው ነው ሁሉ ያልገባን ሰዎች ኮምቦልቻ ላይ ሁለት መቶ ወጣቶች በጭካኔ በአንድ ምሽት ሲጨፈጨፉ ካልገባ እሸቴና ስለ ልጁ ጉዳይ ሲያወራ አዛኝ መሳይ ሆነን ብዙ ብዙ ቅዠት ውስጥ የነበርን ሰዎች መከራ ቢበዛብን ወደን ያደረግን መሆናችንን ማወቅን በአካል ጉዳተኝነት አንደኛ በመሆኑ ይህንን ነው። ስታሊን የሚያወረው ይህንን ነው ቴዲ ሪዮት ሚዲያ የሚያወረው ይህንን ነው እንደነዛ አይነት ጎደሎዎች የሚያወሩት ይህ ልቆጭ ካለ ይግባህ የተበደሉት ነፃ እንዲወጡ እንጂ በዳዮችና የጠገቡ ወይም ከዛ ጋር አብረው የሚዘሉ ሰዎችማ እንዲተርፉ አንፈልግም እንዲተርፈው አልፈልግም ከእኔ ጀምሮ ቆሻሻ ይጽዳ ነው እያልኳለ እኔም ለዚህ ምድር የማልጠቅም ለህዝቤ የማላገለግል ከሆነ መኖር የለብኝም። እግዚአብሔር መኖር የሚገባውን ብቻ ጥርቶ ያኑር። ይች ምድር እስኪ ከቆሻሾች ትንጻ። እስኪ አስመሳዮች፣ ሐሳዊ መሲዎች እስኪ ይጥፉ። በሃይማኖቱም በስልጣኑም በተሰጠው ክብር ላይ ሁሉ የሚማግጠውን ቆሻሻ እያጽዳ መቼ ነው እፎይ ብዬ ምለው? ኤውድሜን እኮ እየጨረስኩ ነው። ይሄን አልነበረም ማው በፋኖ ላይ እንግዲህ የሸዋ ፋኖ የሌኩናት በጦር ዘመን መምሪያ ሁሉ በሰራሁበት ሰዓት ላይ ከሸዋ እስከ ጎጃም፣ ተጎጃም እስከ መቀሌ እስከ ነገብረ ጽዮን ድረስ አብረን ሄደናል። በውስጥ መስመር ሄደናል። ሸዋ ላይ ስንት ስራ ተሰርቷል። ፋኖን የመከላከያ ልብስ ቀይረን አልብሰን የመከላከያ ልብስ ቀይረን አልብሰን መከላከያ ይሄን ያህል ማረክ ብለን አላስተላለፍንም። ይሄንን እነሲሳይ አጌና አሜሪካ ቁጭ ብለው አስተላልፈንላቸዋል። ይሄው ፋኖ ይሄን ያህል ተማረከ ብለ። ይሄ እንዴት ይረሳለ? መከላከያ ማረከ ቢል ውሸት ነው፣ ውሸት ነው። አንድ ሁለት የሚማረካል። ይሄ በገፍ የሚሆነው ግን ልብስ እያለበሰ ነው። ይሄው ሸዋ ላይ የነበር ነው ፎቶግራፍ ይሄ መከላከያን በጅምላ ማረክ ነው ብለን ዩኒፎርም አልብሰን፣ እነዚህ ሳይ ሳይቀሩ እንዲዘግቡት አድርገናል። በገፍ መከላከያ ተማረከ ወር እንደዚህ እየተባለ የሚሰራው ድራማ ነው። አንድ ሁለት ሶስት እንደዚህ ተንጠባጥሮ ሊማረክ ይችላል። ከዛ ውጭ ግን በገፍ ያን ያህል የሚደረገው ልብስ እያለበስ የምናደርገው ድራማ ነው። እኔ እዚህ ቦታ ላይ ምን ሳደርግ እንደነበረ የራሴ ፎቶ ነው ይሄው ይሄ የራሴ ፎቶ ነው ነው የሚለው። አሁን እኮ ያስቸገረን እውነት የጠላ ውሸታም፣ ውሸት ልብሱ ቁርሱ ማንነቱ የሆነ እርኩሰትን እንደ ክብር የሚቆጥር የረከሰ ትውልድ ገጠመ። ጭራሽ ሽልማት የሚሰጥ ውሸታም ሸላሚ፣ አጭበርባሪ ሀገርን ባደራነት ተቀብሎ በዛ ላይ የሚማግጥ በየመድረኩ ማይክ ይዞ እያቅራራ ነውረኝነቱን በኢትዮጵያ ህዝብ ፊት ያቅራራል። መንግስት ካለ ኢትዮጵያ ውስጥ ከሶስት ከአራት ቀን በኋላ እናያለን። መንግስት አለን የለን የሚለውም ማለት ግለሰቦች ከሆኑ አብይ እንዳብይ ይዘን መንግስት የሚባለው እንደሌለ አውጀን መንግስት እናወቅራለን። በበረሃ በጫካ፣ በባዶ ወዳቸው ያቆረ ውሃ ብዙ ነገር ብዙ ዋጋ እየከፈሉ ያመጡትን ድል እዚህ ቁጭ ብሎ የሚቸረችር አጋሰስ ሆዳም፣ ቦርጫም፣ ከሃዲ፣ ባንዳ ካለ ለምንድን ነው ሌሎቹ ዋጋ የሚከፍሉት? ልጁ የሚናገረህን ነው። በእጁ የመከላከያ ልብስ ቀይረን አልብሰን የመከላከያ ልብስ ቀይረን አልብሰን መከላከያ ይሄን ያህል ማረክን ብለን አላስተላለፍንም። ይህንን ይሄንን እነ ሲሳይ አጌና አሜሪካ ቁጭ ብለው አስተላልፈንላቸዋል። ይሄው ፋኖ ይሄን ያህል ተማረክ ብለን ይሄ እንዴት እየረሳለ መከላከያ ማረከ ቢል ውሸት ነው። ውሸት ነው። አንድ ሁለት ይማረካል። ይሄ በገፍ የሚሆነው ግን ልብስ እያለበሰ ነው። ይሄው ሸዋ ላይ እየነበር ነው ፎቶግራፍ፣ የራሱ ፎቶ ምን ልትል ነው? ይሄው ዓለም ከተማ ውጊያ ላይ ውጊያ እየመራ እየተነሳው ፎቶግራፍ ነው። ይሄው ሁሉም ብዙ ብዙ ብዙ ነገር ስንት ሰው ታርዷል። ነጤ ላይ ነጤ ላይ አስራ አምስት የሚኒሻ አልታረደም? አልታረደም በአንድ ቀበር አልቀበርናቸውም? በአንድ መቅበሪያ። ተው፣ ይሄን ነገር ተው። ወዴት እየሄድን ነው? እንዴት ሚኒሻ የአማራን አማራ እንዴት እናጠፋለን ብለን አይደለም። እርስ በርሳችን እየተጣላ ነው እርስ በርሳችን ላይ ሸዋ ላይ የተታኮስ ነው እኛ ተው በማለታችን አይደለም አይደለም። ምር ወዳጆ ጋር ዞብል ተራራ ላይ ሄደ። ምንድን ነው ያረግነው? ምንድን ነው ራያ ላይ የተቀበሩ ልጆችን ዞብል ተራራ ላይ ከነሱ ጋር ሆነ። ቪዲዮ አለኝ። እሺ መቀሌ ላይ 2017 ጥቅምት ላይ መቀሌ እነ ገብርኤል ሲሆን ጋር ለስብሰባ ሄደን ምን እንዲተባን እኔ የሪከርዱም ሁሉ ቪዲዮ አለኝ፣ እለቀዋለሁ። ይሄንን ጃማ ላይ ሰባት ሚኒሻ ሲታረድ እኔ ቪዲዮ አለኝ፣ ይሄንንም እለቀዋለሁ። ጎጃም ላይም እንዲሁ ሁሉም ቦታ ላይ እ ሸዋሮቢት ሰው ተዘቅዝቆ ሲሰቀል አሞራ ሲበላው ያንን ሰው ቪዲዮ ልልቀቀው። እጅግ የሚዘገንን የሚዘገንን ስራ ተሰርቷል። የሚዘገንን ስራ ፋኖ ውስጥ ተሰርቷል። ማንም ሰርቶት የማያውቀው። እሺ ይህንን እንልቀቀው። ባለፈ ያቺ የጎንደሯ ልጅ የንትነዋ ልጅ ጡቷን ተቆረጠች የተባለውን የእሷን ቪዲዮ አሁን የሚልቀቀው መከላከያ ተኩሶ መቷት፣ በኋላ ጡቷን ማቆረጣት ከነ ቆራጮ ስትቆረጥ ቪዲዮ አለ፣ እንልቀቀው። እሱ ከዛቸ ባሰሊም የሚዘገንን ውስጥ አለ። ፋኖ እስላም ጠል ነው። አዎ እስላም ጠል ነው። ስንት ሰዎች ተረሽነዋል? ስንት ሰዎች ተቀብረዋል? ወሎ ላይ ስንት ሰው ተቀብሯል? በዚህ አይደለም የተጣላ ነው። እኔ ለቅቄ የወጣሁት በዚህ አይደለም። ውሸት ከሆነ ቪዲዮ አቀርብልሃለሁ። ፎቶግራፊንም እያሳየው ነው። ማነው? ሰው አበበት ሞ በላትም፣ አበበ ኪሽሮን በላትም፣ እነመከታው በለውም። የነ ከተማው ጋር የነበረን ስብሰባ ላይ ስያያ ያን ቪዲዮ ላይ እለቃለሁ። ሁሉ ፋኖ የትም አይደርስ አይተነዋል። ብዙ ደም አለበት። ብዙ እጁ በደም የተነከረ ነው። ለምን አመራሮቹ ባላገር ሲሆን አመራሮቹ ያልተማሩ ሲሆን የተማራ አይወጡ? ስንት ሰው ተቀብሯል? ትምህርት ቤት ሸዋ ላይ ወሎ ላይ ትምህርት ቤት አውዲ መናል ሐኪም ቤት ዘርፈናል? ወረሩ ተዘርፏል ሸዋ ተዘርፏል። ስንት ትምህርት ቤት ስንት ሐኪም ቤት ተዘርፏል? ስንት ሐኪም ቤት ወንበር አድቀናል? ዩኒቨርሲቲ አውዲ መናል እንቀቀሽ ይሄንን አብሽተን ይተለቀታሉ አሁን ከወጣ በኋላ ነው የሚናገረው። በዚህ ልክ የቆሸሸ ሰው እኔ እንደ ጉባለች የማወራው ፋኖ ብሎ የሚያወራውን ዘረኛ ሆኖ ጎጠኛ ሆኖ የሚያወራው ሰው በደንብ ያዙት፣ ቆጠሩት። እንደዛ ሰው ቆሻሻ የለም። ያንን ሰው በምንም አይነት ግንኙነት እንዳትገናኙት። ራሳቸው እንድጠብቁ ነው ሁሉን ብናወራ እንደ ታሪክ ነገ ያንን እያከኩ ለማሳፈር ወይም ለማሸማቀቅ የሚሞከር የሆነ የሆነ ነገር ስላለ እርሱ ታስቦ ስለሆነም እየሆነ ያለው እንጂ ያ ቡድን ቆሻሻ ነገር ራሱ የቆሻሻ ስብስብ መሪ የለሽ መርህ የለሽ መነሻና መዳረሻው የማይታወቅ በየቦታው ላይ ሕይወቱ የተስተጓጎለበት በቁሙ የጨነገፈ እንደ ሰው ተፈጥሮ እንዳጋንንት የተቀየረ የማንም ርካሽና የጥፋት መሮዎችን እንደ ልብስ ለብሶ የሚሄድ እጅግ በጣም አሳፋሪ በኢትዮጵያ ውስጥ የትኛውም ጠላት ቢመጣ የትኛውም ጽንፈኛ፣ የትኛውም ጎጠኛ ቢነሳ በፋኖ ስም እንደመጣው የሚያሳፍር የመጨረሻ ውዳቂ ጥርቅም የለም ብዬ አንድ ቦታው ላይ ያለውን ነገር ስለማቅና ከዛ ቡድን በላይ አማራ አካባቢ አማራ ክልል ላይ እንደሚንቀሳቀስ ሰው ከዛ ቡድን ከዛ ስብስብ በላይ ጠላት ስለሌለ፣ ኦሮሚያ ላይ ላለ ሰው ሸኔ ተብሎ እንደሚጠራው ጠላት የለው። ትግራይ እንደ ትግራይ ለሚያወራ ሰው ሕወሓት እንደሚባለው ጠላት የለውም። ኤርትራ አካባቢ ላይ እንዳለ ሰው ሻዕቢያ እንደሚባለው የኤርትራ ህዝብ ጠላት የለውም። በዛ መልኩ እጅግ በጭካኔ ከቤተሰብ ሳይቀር ብዙ በቪዲዮዎች ላይ አሉ። እኔ እረሳሁት ብል እንኳን እርግጠኛ ለወቀሳ ቢሆን ሰው አይረሳም። ደጋግሜም ስላወራሁት ማለት ነው። እሱን ነገር ነው እዚ ጋ ይሄ ነው ወይ ይሄ ብቻ ነው ወይ አይደለም ዛሬ መሳይን የምጠላው ከመሳይ ጋር ያለን ሰው ሁሉ ዘሩን ያጥፈው የምለው አምርሬ፣ እንዴት አይነት ንግግር እንደምናገሩሉ የምታዩት ነው። መሳይንም ሌሎችንም የምጠላቸው የሚደርሰውን ነገር ይዤ ያንን ቆሻሻ ነገር እንደገና እያገላበጡ ሌላ የቆሸሸ ግብይት ለመገቤት የሚሄዱ የሚቀርቡ አሳማ ቆሻሻ እርኩስ አርበሶች ስለሆኑ የማይበቃቸው የማይጠግቡ፣ ከዛ ጋር ደግሞ የሚመግቱ ልቃል የሚባለው ግዱጉዱ የሚባለው ይሄ ማን ነው? በኦሮሚያ አካባቢ ላይ ያሉ ምናምን እዛ ጋር እየሄዱ የሚዛቅጡ ሰዎች አሉ። አንከር ሚዲያ ላይ የሚቀርቡ ሰዎችን ሁሉ እንድናውቃቸው ብቻ ነው። ማስመር ፈልገው ማስመር ማስመር፣ ማን ምን ያደርጋል፣ ማን ምን ያደርጋል። እናንተም ላይ ነገሩ እኔም ለእናንተ እሱን እየነገርን ቆሻሾችን እየለየን እስከ በሽታቸው ራሳቸውን ብቻ ይዘው እንዲጠፉ ባለመነካካት ብቻ ባለመቅረብ ብቻ እንደነዛ እርኩስ ስለሌለ ከብሔራዊ ባንክ ስራ አስፈጻሚው ሰው ወር የባንክ ገዥ ማሞምረቱ ጀምሮ ሞርዛ ጋር እንደ ምሁር የሚመጡ እዚህ አንዲት ኦራል እንትን ብሎ ስንት ተሽከርካሪ ከሰባት መቶ በላይ መከላከያ እንደመሰሰ ያለው የሚያወሩትን ከእኔም በላይ ብዙ ልትሰሙ ትችላላችሁ። በተለይ እንደሚዲያው በቦታው ላይ እንደዛ ቢሆን ኖሮ ለምን አይጠየቅም? በመተማ ዙሪያ ላይ ከሱዳን ድብለው በቋራ ኮሪደር ኦር በዚህ ኮሪደር ይሄ ድል መጥቶ ይሄ ተደምሶ እያለ አንድ ቀዳዳ የዘወትር ተሳታፊያችን እንደሚናገረው እያለ መሳይ ሽንቱን እየሸና አፉን የሚሞላለት የመሳይ የዘወትር ተሳታፊ ሆኖ የሚናገረውን ሰው እዩት። መቼም እንደዛ አይነት ሰው እንደ ኢትዮጵያዊ ኢትዮጵያ ምድር እንደ አማርኛ ተናጋሪ ኦር እንደ እኛ ኢትዮጵያዊ ቋንቋ እንደ ተናጋሪ እንደዛ አይነት የረከሰ ሰው በማየታችን ያ ደግሞ የተፋውን ያ ቆሻሻ ቆሹ የበለጠ የተፋውን ደግሞ በመቶ ሺህ የሚቆጠሩ ሰዎች ደግሞ ሄደው ርኩሰታቸውን የሚጋቱ ሰዎችን ሁሉ ስታዩት እስኪ መሳይ እናስይዝ ከዛሬ ጀምሮ ለአንድ ወር እና ሲዝ ከወር በኋላ እናውራ። ከአመት በኋላ እናውራ። ነገም እናውራ። ጉባለች ኢትዮጵያን ካሸነፍ ከአንተና መሰሎች ካሸነፉ ተውት። ከዛ በፊት አልሰማንም ካል ሂዶዎችን ያላየ ሰው እስኪ ዛሬ እና ሲዝ ኢትዮጵያ ውስጥ ያሉ ፅንፈኞች የሆነ ነገር የሚሉ ከሆነ የኢትዮጵያ ውስጥ ያሉ ነውረኞችን እየጋለቡ በስውር የተጫኑ ቆሻሻ በውሸት የተከበረ ተብለው በተግባር የረከሱ በዓለም ላይ ያሉ መሪና አመራሮች ምናምን እስኪ ኢትዮጵያ ውስጥ እውነት የሚታይ ነገር ከፈጠሩ እና ሲ ይሄው ዛሬ እና ሲ ከአንድ ወር በኋላ እናውራ። የኢትዮጵያ ጠላቶች ኢትዮጵያ ውስጥ ከመጥፋት ባሻገር መኖራቸውን የሚያረጋግጡበት ነገር ካለ ዛሬ ከሚያወሩት ቀጣይ አቺቭመንት አንጻር ወይም ቀጥሎ ከሚያሳኩት አንጻር እናሳኳለን የሚሉትን ማሳካት የሚችሉ ከሆነ እስኪ እናስይዝ፣ እስኪ ያዙና ከዛሬ አንድ ወር በኋላ ደግሞ እናወራል። ማነው አሁን ኖቨምበር ነው እያለቀ ያለው ሰው፣ ዲሴምበር መጨረሻው አካባቢ ላይ በአዲሱ ዓመት አካባቢ ደግሞ እናወራለን። እንደሱ ጉዳዩ የነዛ የሚያወሩ ሰዎች አይደለም በሽታው፣ እነዛን ከፊት አድርጎ ከነሱ በላይ ያበደና የረከሰ ብዙ አለ እንጂ መሳይ አታሎት። ከመሳይ በላይ ያበደ፣ ከመሳይ በላይ ጥላቻ ያወረው፣ ከመሳይ በላይ በቁሙ የበሰበሰ፣ ከመሳይ በላይ ወደ አውሬነት የተቀየረ እድሜ ልኩን መግደልና መገዳደርን ባህሉ ያደረገ ደም አፍሳሽ ደም ተራኪ፣ ደም ነካሽ ኢትዮጵያውያን፣ ጉዳዩ ህወሓት ወር እንደዛ እንደዛ የሚባለው አይደለም። ህወሓትን ጠላቶቻችን ወር የውጭ ሰዎች እንትን የሚሉት እንደዛ ነው ሲያስወራ፣ ይሄ እንደሱ አይደለም። እሱን እየሰማን ነው የኛ ክፋት የሚያደርገውና በዛ የሚሆን በዚህ አይጣሉም። መለያየት አይቻልም። አብረን እንድንኖር ነው የተፈጠርነው። እንኳንስ ኤርትራውያን ከኢትዮጵያ እንኳንስ ሱዳኖች ከኢትዮጵያ፣ ኬንያ ከኢትዮጵያ፣ ሶማሊያ ከኢትዮጵያ፣ ጅቡቲ ከኢትዮጵያ በጣም እኮ ነው የሚያሳዩ አሁን ግብጽ ውስጥ እንደምታዩት ምናምን አይደለም። በቃ ግብጽ ውስጥ ያለው ሰይጣን ግብጻውያን ተሰብስበው አናቱን መጥተው በአደባባይ በሰዓት አቃጥለው መቅበር እራሳቸውን ነፃ ማውጣት ነው ያለባቸው። ፈሮናዊ ሳቤ የተጠናወተውን የአልሲሴን ስርዓተ መንግስት ሰይጣን በአደባባይ ማቃጠል ወይም ማባረር ግብፃውያን እራሳቸውንም ሀገራቸውንም ሆነ ከኢትዮጵያ ጋር ያላቸውን መስተጋብርም ነፃ ማውጣት አለባቸው። ከዛ ውጪ ይሄ በአረብ ሊግ የምትመሩ የምትነዱ ሰዎች ምንም አጣመጡ ምንም ተሰብስቦ ከመቃጠል ውጪ ይሄ ለጥፋትና ለብልግና የምትሰባሰቡ ኃይላት የትም ሀገር ላይ ብትሆኑ ምንም ለውጥ አይመጣም። እንዲሁ ቀለል አድርግ፣ ምንም አይመጣም። ምንም ተለማመዱ አልተለማመዱ ስለሰማናችሁ ነው። ስለሺ ዛሬ አይደለም የሚያውቃችሁ እከሌ ከከሌ ጋር፣ እከሌ ከከሌ ጋር ምናምን፣ በቃ ዛሬ አይደለም የማውቃችሁ። ምን ተዋወቀው እና ዛሬ ምናልባት ውስጥ ለውስጥ የምትሄዱበት መንገድ ስለተዘጋ እና የውስጥ ለውስጥ የጥፋት ኃይላችሁ ስለተቆረጠ በምላስ ብቻ የምታደርጉት ነገር ሆኖ ሊሆን ይችላል። ገብቶኛል። አውቄ ነው አስቤ ነው የማደርገው ያለ ለጥፋት የሚሄድ ሰው ምንም ማድረግ ትችላለህ። ይህንን ትዝ ባላይ ቁጥር ነው ምናቀ አስባችሁበት አውቃችሁበት ለጥፋት የተሰለፋችሁ ኃይሎች ኢትዮጵያን ማጥቃት አትችሉም። አዎ እናጠቃለን ካላችሁ እንዳትቆሙ መንገዱን ጨርቅ ያድርግላችሁ ኢትዮጵያ ናች የኢትዮጵያ ድል ይቀጥላል መልካም ሰንበት አመሰግናለሁ በጣም ኢትዮጵያ ላይ የሚዲያ ህግ ካለ ግን ዛሬ ላይ ሲሆን የነበረውን ነገር ያድርግ አላድርግም ካለ እኔ ከፈጣሪ ጋር የማደርገውን አድርጋለሁ ማት ቢወርድ ግን አግባብ ነው ብዬ ሁሉ ስለሚሄድ የራሴን እልህ የተሞላበት ፈጣሪን በማማረር ላይ የተመሰረተ ፈጣሪ ፍርዱ እንዲሰጥ እሱ ላይ እንደማደርግ ማወቅ ነው። አይ ከተባለ ስህተቱን አምኖ ልክ እንደ አየር ኃይላችን ላይ የተሰራውን ስራ ያስተካከለ ኃይል ካለ አስተካክሎ ይንገረን። ከዛ ውጭ ከአርት ቴሌቪዥን ጋር ሆኖ ጠቅላላ መርሃ ግብሩ ላይ ሲካሄድ የነበረውን ነውር ጽድቅ ከተባለ እኛም መድከም የለብንም። ለምን ማንተኛ በባዶ ስለፈልፍ ማድረው የማንም ሰገጤ የማንም ባንዳ ከባዳ የባዳ ፈረስ ሆኖ ሊማግጥ እኮ አይደለም። እኔ ቤት ኪራይ ወር የኢንተርኔት የምከፍልበት ሆኖ ወር አንድ ዶር የምከራይበት አጥቼ ሰዓት መርጬ እያወራው አንተ አንድ ሚሊዮን ሁለት ሚሊዮን ሸለምኩ እያልክ አጋንንታዊ ሳቢውን የሚያራምድ ሀገር ካለበት መንግስት የለኝም ምን የለኝም ብዬ እንዳውቅ፣ አደርጋለሁ ጀግኖችን ይዤ እሄዳለሁ አብይ ብዬ ሆኖ ይቀጥላል መከላከያ የሚያሉ እንደ ግለሰብ ሰዎችን ማውራት እፈልጋለሁ። ከዛ በኋላ እንደ መንግስት የሚለውን እተዋለሁ። ከዛሬ ጀምሮ የተሰራውን ስራ ማስተባበል ካልቻለ እና እርምጃ መውሰድ ካልቻለ ይሄ መንግስት እንደ መንግስት መንግስት የለኝም። በኮሚኒኬሽን ላይ ስናየው እና ያልበሰበስን ይሻላል ብለን የሄድነውን ነገር አሁንም እንደ መንግስት መንግስት ሆኖ የሚሰራው ነገር ከሌለው በሚዲያ ላይ ከሌለው እንደ መንግስት ሳይሆን እንደ ግለሰብ አወራለሁ። ከዛ በኋላ አብይ እንዲህ ብሎ መከላከል አንዱ ሰው እየጠቅሽ ከዴ እንደዚህ ብሎ እያልኩ አወራለሁ። እንደ መንግስት ግን መንግስት እንደሌለኝ ማውራት እጀምራለሁ ማለት ነው። ዛሬ እያመሹበትና እያዋሉበትን ትውልዱም በዛ ልክ የዛቀጠ ነገር ሲከድ ዳውን ዳውን ብርሃኑ ነጋ ብለዋሉ ብሎ ሲያስተጋባ የነበረው ሚዲያ ሁሉ ይህንን የትውልድን መሞት አምሳ ስልሳ ሺህ ላይ በላይ ሞቱን በጭብጨባ የሚያረጋግጥን ትውልድ አንድ ነገር ያላለሰው እንግዲህ እኔም ራሴን በሚበጅ አደርጋለሁ ማለት ነው። ኢትዮጵያ ታበጽሕ እደዊሃ ኀበ እግዚአብሔር መልካም አዳር መልካም ሰንበት።